ያው ደብሮኛል እየደበረኝ ደግሞ ለእኔ ብዬ ምናምን እንዳይመስላችሁ ለራሷ ለሮዛ ብዬ ነው ማለት ነው። አስበው ምን አይነት ህይወት እንደምትኖር ማለት ነው። የጃሀንብ ህይወት ነው የምትኖረው። ደግሞ በጣም የምጠላው ሰው ቢኖር ማለት ነው እመኝልፍ አለው ከልቤ ማለት ነው እንድታገባ ያንን ሰው ለማንተ ሲፈጠር ፍቅር ምን እንደው እራሱ አታውቅም። አታቅ ሰይድ ፍቅር አያውቅም ሲፈጠር። አሰላም አለይኩም ወረህመቱላሂ ወበረካቱ እንዴት ናችሁ? እንግዲህ የሌላ እምነትም ሰላም ሰላም ብያችኋለሁ። ሁላችሁም ባላችሁበት ያለ ሰላምና እዝነት ከእናንተ ጋር ይሁን። በጣም አመሰግናለሁ። ሰብስክራይብ ለምታደርጉት ላይክ ለምታረጉት አላህ ጀዛችሁን ይክፈል። ያሰባችሁት ሁሉ ላይ አላህ ያቅድላችሁ። የኔ ኸይር ነገር አላህ ይወፍቃችሁ። አሁንም ላይክ ማድረጋችሁን እንዳረሱ ውዶቼ፣ አበረታቱኝ። ካለ እናንተ ማን አለኝ? ሱመያ ማለት ነው ጋይስ፣ በጣም ነው የምትወደው ሰው ሰይድን ማለት ነው። ውሸቷን እያስመሰለች ታውራለች እንጂ በጣም ነው የምትወደው። መመለስም ምን እንደ ከለከላት እኔ ግራ ገባኝ ማለት ነው። ግን ውል ላይ በውስጥ በጣም ትወደ ሰው እኮ የማይወደው አንድ ሰው የማትወጅ ሰው እንኳን ስሙን አንስተሽ አስሬ ማውራት ይቅርና አይኑን ራሱን ማየት ያስጣላል ማለት ነው። እሷ ግን ስለምትወደው ነው አስሬ መዘክረው የምታወራው ማለት ነው ስለሱ ካልፈለገችው ማንንም ያግባ ማንን ማንንም ያግባ፣ እይተው በቃ። ያኔ ማውራት የለባትም ነበር። አሁን እንደውም እንደተረዳሁት ማለት ነው እሷ እንደዛው ቁጭ ብላ ካለኔ ሴት እንደኔ አይነት ሴት አያገኝም በቃ ያኔ ተመችቶት እንዲኖር በቃ እንዲቃጠል ነው የምትፈልገው፣ እዚህ አዱኛራ ማለት ነው እንደተረዳሁት እኔ እንደራሴ እንደዛ ነው የምትፈልገው። በቃ አሁን እቺን ሮዛን የምትከለክላት ለምን? እቺ ልጅ ምስኪን ናት፣ ታስታውቃለች። እንደዚሁ ራሱ ታውቃላችሁ፣ መቼት ማለት ምስኪን ናት። ወላይ በጣም የዋህናት ምንም ቢላት እሺ ነው የምትለው ማለት ነው። ለምን ሰይድ እንደፈለገ ነው የሚሆነው፣ እቺ ልጅ ካገኘ እንደፈለገ ነው የሚሆነው። አኪድ ለዛ ይመቸዋል በቃ፣ ሊመቻቸው ይችላል። ያኔ እሱ ደስተኛ ሆኖ እንዲኖር አትፈልግም። እሷ ግን ልታቃጥለው ፈለኛ ነው በቃ እንደኔ አይነት ሚስት አያገኝም፣ እንደኔ አይነት ሴት አያገኝም ብላ አስባ ይሆናል። ለምን አሁን ግን አለች እኮ ሰራሷ፣ ምንም እዚህ ላይ እዚህ ምድር ላይ ምጠላ ነገር ብኖር ለአንተ ነው የምማኘው አለች። ምን ነው ይሄን ክፋት አስር አመት አብረው ለፍተው በልተው ጠጥተው ስንት ነገር አብረው አሳልፈው ያኔ ሁለት ልጆች አፍርተዋል። አሁን እነኝህን ልጆች ማለት ህፃናት ስለሆኑ ነው እንጂ ትልልቅ ቢሆነው እንደዚህ አይሆንም ነበር። እነሱ ራሱ እዚህ ሚዲያ ላይ መጥተው ግን ይሄ የሚያወሩት ሁሉ ይቀምጥላቸውን። መችስ ልጆቹም ካደጉው ያዩታል። አደር እሱ አባት ፈልገው ራሱ ልጆቹ ይፈልጉታል። ግን እንደዚህ እሱ ራሱ ፍቅር አያቅም ማለች ሰይድ ፍቅር አያውቅም። ታይ ሱመያ ተይ ይህ ማ ቅናት አይደለም ትላለች በጣም ቅናት ነው ይሄ እኮ በቃ ግን ሴት ልጅ እራሷ ማጋለጥ ስላልፈለገች ነው እንጂ ሱመያ በጣም ቅናት ይዟታል አሁንስ ያኒ እሷን ማግባቱ ለምን ይመቸዋል በቃ ልጅቷ ትሆናለች ለትዳር አሁን መጥፎ ነገር የምትመኝለት እሱ በቃ እዚያ ዱንያ ላይ ደስተኛ ሆኖ አግኝቶ እንዲኖር አትፈልግ ዝቅ ብሎ ከሷ በታች ኖሮ እዚህ ሚዲያ ላይ ወታም በሱ መሳቅ ነው እንጂ ሱመያ እሷ አልፎለት ማየት አትፈልግም። ሲጀመር ለሰይድ ራሱ ያው ከሷ ከተፈታ የተረጋጋ ኖሮ ኖሮ አያቅ እስቲ በዚች ላይ ራሱ ከሆነለት ነው እንጂ እውነት እስካሁን የተዘበራረቀ ነው ኖሮ። ይኸው እንዳያቸው ያችን የሆነ አግብቶ ቤት ውስጥ ያለውን በሙሉ ዘርፋ ያንን ሰርግ በሙሉ እንደዛ ደግሳ ደግሰው ሁላይ ሁላን ቀላል ብር ነው እንዴ? ግን በዛች ልጅ ወጪ ያወጣው ግን የሆነ ነገር እኔ እኔ እንጃ እኔ እውነት። ሱመያም ግን ይኸው ሰይድ እንደዚህ ነው እንደዚህ ነው ትላለች እስቲና ያለን ለማንኛውም፣ ሁላችንም እዚህ ሆናል ያች ልጅንም እንደዚህ አቋጥሏት እዛ። ግን ጋይስ፣ ሰይድ ለምዷል ወዲና ወዲህ መሄድ ማለት ነው። አሁን ይህችንም አግብቶ ቁጭ አርግቶ የሚዞር ከሆነ የሄደ አንድ ወር ሁለት ወር የሚቀመጥ ከሆነ የሱ ድር የሱ ትዳር ሆኖ ፍቺ ይሆናል ማለት ነው። አርፎ ተቀምጦ ከሚስቱ ጋር ኑሮውን ካላሸነፈ አሁን ሱመያ እንደምትለው እኔ አሁን ተነስቼ የመን ነኝ ብል ተነስቶ ይመጣል አለች። ከዛ እኔ ስመጣ እሱ አይመጣም፣ ያንን አበላሽቶ ያን አርግቶ ያንንም አርግቶ ዞሮ ዞሮ ይመጣል አለች እንግዲህ ሰይድም እንደዚህ አይነት ይሄንን አመል ካልተወ ኑሮ ኑሮ አይሆንም። ለምን ሴት ልጅ የምታገባው ያኔ እሱን ቤት ውስጥ ማያዝ እሷ ማያዝ ነው እንጂ እሱ እየሄደ በየሀገር እየሄደ ሁለት ወር ምን ሆኖ እንደዚህ መቀመጥ። ለምን ሱመያ የማስፈልግ ስር ስሩ አሁንም ተመልሶ የሚሄድ ነው። ያኔ ከባድ ነው ለልጅቷ ከባድ ነው። ሱመያ እኔ ይሄንን እተራትራለሁ ግን ሌላ ነገር አኪ ያኖራታል ብዬ አስባለሁ። ሱመያ ደግሞ ጽናቱን ይስጥሽ። ተያቸው ወላ፣ ያንቺንም አላህ ይረዝቅሽ። በቃ ከተመለስሽ ደግሞ ተመለስሽ። ሰይድ አሁንም ይየክ እንቢ አይልሽም አኪድ። ተመለስሽና ልጅሽን ያሳድግ፣ ምን አባቱ ያሳድግ። ልጅሽን አንቺ ለምን ትለፊያለሽ? እኔ ግን እንደ ሐሳቤ ማለት ነው እኔ እሷም ያን ምንም የምታወራው መጥፎ በቃ ያለ ሰይድ እንትንም ቢኖር እኔ እንጃ፣ እኔ ውስጤ ያኔ ታሳዝነኛለች። የልጆች እናት ናት፣ የመጀመሪያ ባሏ ነው። እንደዚህ ሲሆን ያናድዳል፣ አያናድድም አንልም። ግን በቃ ከተብሹ መተው፣ ልትመለሽ ከፈለሽ መመለስ። መመለስ ግን እንደዚህ አየር ላይ ያየሽውን ነገር ማውራት ጥሩ አይደለም፣ ለራሷ ክብር ራሱ ማለት ነው። ጋይስ ማውራው ራሱ ጠፋብኝ፣ ጨማልኝ እስኪ። እና እንግዲህ ትናንት ነበር የም ቪዲዮ መልቀቅ ያለብኝ፣ በጣም ስራ በዝቶብኝ ደሞ ራሴን አሞኝ አልተኛውም ነበር አልሰራውም፣ ዛሬ እየሰራው ነው። ለማንኛውም ሰይድን ያገባ ጀሀነም እንደገባ ጀሀነም እንደገባ ነው አለች ሱመያ። ሮዛም ደግሞ በጣም ነው የምታፈቅረው እውነት ያኔ ሰይዴ ለቀቀል ቪዲዮ ላይ እኔ ራሱ ባልወድሽ እስመ የራሷን ስታለች ይሄን ነገር እኔ ራሱ ያኔ ለምን አይላትም ብዬ እያሰብኩት ነበር። ምን አለ እኔ ባልወድሽም ተመልካቾቹ እንድወድሽ እየገፋፉኝ ነው እንድወድሽ እያረጉኝ ነው አለ። ልጅተው ደግሞ ምን አለ አትወደኝም እንዴ አንተ ስትለው፣ እሱ ምን አረጋ? እውነትም የሷን እሷ የራሷን እንድታብራራ አስረዘመው። እሱ ግን እኔ እወድሻለሁ አላላትም በአፍ አውጥቶ ማለት ነው። ግን ሱመዬ እንዳለችው እናንተ ይሄ ነገር እኔ እኔ ግን እያጠራጥረኝ ነው። ለምን ምን አለች? እኔ እኔ እኔን ለማናደድ ነው እንደዚህ እያደረገው እያደረገ ያለው እንጂ እኔን እሷን ወዱ አይደለም። ያኔ ለምን ይቺ ልጅ ህይወቷ ይበላሻል? እንግዲህ በዚህ ጋር ይሄንን ስታዩት እስኪ አስቡት ጋይስ፣ እውነት አያጠራጥርም? እስቲ ምን ትላላችሁ እናንተ? ፍረዱ ኮሜንት ስር ጻፉልኝ። እስቲ እውነት ለምን እውነት እሱ ወይ እሷን ሊያናድ ከሆነ እጅ ልጅ እውነትም ይወጣ ይበላሻል። ካልወደዳት ማለት ነው። ፍቅር ካልሄለ እሷ ብቻ ስለወደደችው አይሆንም። እና ወዶቼ ደም ዜና ላስረዝምባችሁም። እንግዲህ ሙቅይፉም ይጮዋል ከተሰማችሁ እንግዲህ ላይክ አድርጉ፣ ሰብስክራይብ አድርጉ። ቻው።